መገልገያ ሰበርና ደስ የሚል የምሥራች ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገልገያ የሆኑ ንዋያተ ቅዱሳት ጸናጽል፣ ከበሮ፣ መቋሚያና ሌሎች ተጨማሪ ሰባት ንዋያተ ቅዱሳት ወይም ቅዱሳት መጽሐፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው። ይህ በጣም ደስ የሚልና ከዚህ ቀደም በማህበራዊ ሚዲያ ብዙዎቻችንን ብዙ ሲያስ ብለን ብዙ ሲያጫጩህን የከረመ ነገር ነበር። ስለዚህ ካሁን በኋላ የቤተ ክርስቲያንን እነዚህ ነው ያተ ቅድሳት አንስቶ መጠቀም አይቻልም፣ የተጠቀመን በሕግ ያስቀጣል ማለት ነው። ይህ እንዲሆን እንግዲህ ከፍተኛው ሚና የተጫወታችሁ የሕግ አካላት፣ በእውነት ቤተ ክርስቲያን በጣም ታመሰግናችኋለች። ደስ የሚል የምስራችንና ደስ የሚል ተግባር ነው የፈጸማችሁት። ይህንን እንዲፈጸም የሚያደርጋችሁ የቤተ ክርስቲያናችን የበላ አካላት ክብር ይገባችኋል። ተቀብላችሁም ደግሞ ይህንን ንብረት ንብረታችን መሆኑን ያረጋገጣችሁ ደግሞ አካላትም እንደዚሁ ምስጋና ይገባችኋል። እጅግ እናመሰግናለን። ከአሁን በኋላ ጽናጽል መቋሚያ ከበሮ ይዞ መፈንጨት አይቻልም። ባለቤትነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለመሆናቸው የቅጂ መብት ተረጋግጦ ሰርተፊኬት የተገኘባቸው ጽናጽል መቋሚያ ከበሮና ሌሎች መንፈሳዊ መጽሐፍትን አስመልክቶ የባለቤትነት ጥያቄ በሌሎች የእምነት ተቋማት ሊቀርብ ይችላል። እንዲቆያችሁን ጠበቃ ሰብላ ሰፋ ነኝ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአእምራዊ ንብረት ጽፈት ቤት ቀርባ አቤቱታ ማቅረቧን ተከትሎ ያ አቤቱታዋ ላይ ምርመራ ተካሂዶ በአእምሯዊ ንብረት ጽህፈት ቤት በጠቀስኳቸው ንብረት ላይ የቀዳሚነት መብት ተሰጥቷታል። ስለሆነም የቅጂ መብት ያላት ቤተክርስቲያኗ ስለመሆኗ በሰርተፍኬት የተረጋገጠ ነገር ነው። ይሄ ነገርን ተከትሎ ከተለያዩ በተለይም ከፕሮቴስታንት እምነት ተከታይ ከሆኑ የተወሰኑ ተቋማት የእኛም መብት ነው የሚል አይነት ተቃውሞ እየተሰማ ይገኛል። ይህንን አስመልክቶ የቅጂና ተዛማች አዋጅ የተሻሻለ አዋጅ ቁጥር 872 እንዲሁም ደግሞ ደንብ ቁጥር 35 ምንድን ነው የሚለውን በምናይበት ሰዓት፣ ይሄ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅጂ መብት ካገኘችባቸው እለት ጀምሮ በሌላ ሰው ምንም አይነት ተቃውሞ ቢቀርብባቸውም ይህንን የአእምራዊ ንብረት ጽህፈት ቤት ኦሪጂናሊ የቤተ ክርስቲያኗ ነው ብሎ ቅጂ መብት የሰጠበትን ኮፒራይት መብት የሰጠበትን ነገር ከዛ በኋላ ተቃውሞ ሌላ ሰው የሚነጥቅበት አግባብ የለም። ይሄ መብት እስከ አምስት ዓመት የሚጸና ሲሆን አምስት ዓመቱ ሲያልቅም እንደ አዲስ ሊታደስ የሚችል ስለመሆኑ በደንቡ ተመልክቷል ማለት ነው። ስለሆነም ይሄ መብት ከዚህ በኋላ በሌሎች እምነት ተቋማት ጽናጽል፣ ከበሮ ወይም ደግሞ መቋሚያን እንዲሁም እነኛን መጽሐፍቶች ለመጠቀም ለማባዛት ቀድሞ የቤተክርስቲያኗን ጥያቄ ፈቃድ ማግኘት የግድ ይሆናል ማለት ነው። ከዛ ውጭ በመጽሐፍ ቅዱስ ላይ ስለተጠቀሱ ብቻ የቤተክርስቲያኗ ንብረት አይደሉም ማለት ከዚህ ከጠቀስኳቸው የኮፒራይት አዋጅ ቁጥር የተሻሻለው ማለት ነው 872 እንዲሁም ደንብ ቁጥር 35 የሚጸረር በመሆኑ ሰርተፍኬቱ ከተገኘበት ዕለት አንስቶ እነኚህ ንብረቶች የቅጂ መብታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኑን ጥያቄ ውስጥ ማስገባት የሚቻልበት አግባብ አለመኖሩን ተረድቶ ሌሎች ተቋማትም ይህን ነገር አክብረው ቢንቀሳቀሱ መልካም ይሆናል ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ ይህን ቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጓል።